አዲስ ቀን ላይ ትገኛላችሁ ተመልካቾቻችን። የሀገር ጉዳይን አስቀድመን ሰፋ ያለ ሀሳቦችን አንስተን ተመልሰናል። አሁን ሰዓቱ የዶት ስትሪም ነው። በተለያዩ የማህበራዊ ትስስር ገጾች ምምና ቤት ጉዳዮች ነበሩ የሚለውን ቀደም ሲል የነገረንና ተጨማሪ መረጃዎችን ይዞ ከኛ ጋር ቆይታ ሊያደርግ ናትናይል በድጋሚ ስቱዲዮ ይገኛል። እንዴት ቆየ በድጋሚ? አለን መስገን ነው። ወደ መረጃዎቻችን ስናልፍ በትናንትናው ዕለት እንግዲህ በኢትዮጵያ እንዲሁም በሌሎች የዓለም ሀገራት የሆሳአና በዓል ተከብሮ ነበረ። በተለይ በኦርቶዶክስ ክርስትና እምነት ተከታዮችና በካቶሊክ ክርስትና እምነት ተከታዮች ዘንድ በድምቀት የሚከበረው ይህ የሆሳአና በዓል ሀገራችን የነበረውን አከባበር አስመልክቶ በማህበራዊ ትስስር ገጾች ላይ በጣም በርካታ መረጃዎች በርካታ ፎቶግራፎች፣ ምስሎች እንደዚሁ ሲተላለፉ ነበረ። ከዛ ባሻገር እንግዲህ በኢቢሲ ዶት ስትሪምም እንደዚሁ በጣም በርካታ መረጃዎችን ነው ያጋራ ነው በዓሉን አስመልክቶ የበዓሉን አስተምህሮም አስመልክቶ እንደዚሁ የተለያዩ መረጃዎችን አጋርተናል። እነዚህ ፎቶግራፎችም እንደዚሁ በኢቢሲ ዶት ስትሪም የማህበራዊ ትስስር ገጾች ላይ በስፋት እየተጋሩ ናቸው። እንግዲህ ይህ በዓል እንደሚታወቀው ኢየሱስ ክርስቶስ ወደ ወደ ኢየሩሳሌም በገባ ሰዓት በተናቀችው ርንጭላ ላይ በአህያ ላይ ሆኖ ሲገባ የተደረገለት አቀባበል፣ ደማቅ ክብር የነበረው አቀባበል ነበር። የዘንባባ ዝንጣፍ ይዘው እንዲሁም ደግሞ ልብሳቸውንም እንደዚሁ መሬት ላይ አንጥፈው እንደዚሁ አቀባበል አድርገውለት ነበር። ያንን በማሰብ የሚከበር በዓል ነው። እንግዲህ ይህ በዓል እንግዲህ በማህበራዊ ትስር ገጾች ላይም እንደዚሁ የእንኳን አደረሳችሁ መልእክቶች በጣም በስፋት ሲሰራጩ ነበረ። በኢቢሲ ዶት ስትሪምም እንዳልኳችሁ ይህንን እና ሌሎች በጣም በርካታ አጫጭር ቪዲዮዎች በቲክቶክ እና በዩቲዩብ ገጾቻችን ላይ እንዲሁም ከአራት ሚሊዮን በላይ ተከታይ ባለው ፌስቡክ ገጻችን ላይም እንደዚሁ በርካታ ፎቶግራፎች በግራፊክስ ደግሞ ሰሞነ ሕማማቱን የተመለከተ ምን ማለት ነው? ምን አይነት መልእክት አለው? የሚለውን ሃይማኖታዊ አስተምሮንም እንደዚሁ ከዛም ባሻገር ዘንባባ ዝንጣፊስ ለምን ለዚህ በዓል ይውላል? የሚለውን ያስተምረውን ምክንያቶችንም የያዙ መልእክቶችን የያዙ የግራፊክስ ዲዛይኖችም እነዚሁ በጣም በርካቶች ሲቀባበሏቸው የነበሩ መልእክቶችን አስተላልፈናል። እንግዲህ ይህ በዓል ከሀገራችን ባሻገር የክርስትና እምነት ተከታዩ የሆኑ በተለይ የኦርቶዶክስ ክርስትናና የካቶሊክ ክርስትና እምነት ድህነቶች ባሉባቸው የዓለማችን ሀገራት ላይም እንደዚሁ በድምቀት ተከብሯል። በኢየሩሳሌም እንደዚሁ ደማቅ ስነ ስርዓት እንደነበረ ነገር ግን ባለው በአካባቢ ባለው ሰላም እጦት ምክንያት ሰዎች እንደ ልብ ሳይዘዋወሩ መቅረታቸውን፣ እንዲሁ ከጋዛ መግባት የነበረባቸው ሰዎችም እንደዚሁ ከመግባት መከልከላቸውን የተመለከቱ መረጃዎች ሲወጡ ነበር። ከዛ ባሻገር ደግሞ በራሻ በግብጽ እና በሌሎችም በግሪክ ያሉ ሀገራት በድምቀት በዓሉ ተከብሮ ማለፉን ተመለከተ ነው። ወደ ቀጣዩ መረጃችን ስናልፍ ደግሞ ቅዳሜ ዕለት እንግዲህ መቄዶኒያ ምልክት የሆነው የጌዲዮንን ህልፈት ሰምተናል። የጌዲዮን ህልፈት እንግዲህ በማህበራዊ ትስስር ገጾች ላይ መውጣት ከጀመረ በኋላ ኤቢሲ ዶት ስትሪም ለማጣራት ወደ ክቡር አቶ ዶክተር አቶ ቢኒያም ስልክ ጥሪ አድርጎ የጌዲዮንን ህልፈት ማረጋገጥ ችሏል። ጌዲዮን እንግዲህ ላለፉት 12 ዓመታት ያክል በመቄዶኒያ የአዕምሮ ሆሟ እና የአረጋውያን መርጃ ማዕከል ውስጥ የነበረ ማንም ሰው ወደዛ ወደ መቄዶንያ ያመራ ሰው ሳይጎበኘው ሳያናግረው የማይመለስ ወጣት እንደነበረ ይታወቃል። እና የእሱ ህልፈት ከተሰማ በኋላ እንግዲህ በማህበራዊ ትስር ገጾች በጣም በርካቶች ሀዘናቸውን ሲገልጹ ሲያስተላልፉ መልእክት ሲያስተላልፉ እንደነበረ እንደዚሁ ለመመልከት ችለናል። ይህ ወጣት እንግዲህ በ ሰላሳ ሰባት ዓመቱ ነው ከዚህ ዓለም በመውት የተለየው። በጣም ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ የከፍተኛ የመንግስት የስራ ኃላፊዎች እንዲሁም ደግሞ ከፍተኛ ታዋቂ ግለሰቦች ጌዲዮንን ሲጎበኙት፣ ጌዲዮን አንደበቱ የተያዘ ቢሆንም መናገር የማይችል ቢሆንም ግን በጣም በርካታ መረጃዎች እንደዚሁ በማህበራዊ ትስር ገጾች ላይ ሲሰጥም እንደነበረ ተመልክተናል። እንግዲህ እንደምትመለከቱት ጌዲዮን በጣም ደስተኛ በመቄዶኒያ በነበረው ቆይታ ደስተኛ የነበረ ወጣት እንደነበረም መመልከት ይቻላል። በጣም በርካታ መረጃዎች ይህንን አስመልክቶ በማህበራዊ ትስር ገጾች ላይ ሲናፈሱም ነበረ። በርካቶች ሀዘናቸውንም ያስተላለፉ በት ነው። ይህንን ካልን ከውጭ ወዳገኘነው መረጃ ነው የምናልፈው። ከውጭ ወዳገኘነው መረጃ ወደ ቻይና ይወስደናል። በቻይና ከፍተኛ ዝናብ የቀላቀለ ውሽንፍር አውሎ ንፋስ መከሰቱ ተገልጿል። በዚህ አውሎ ንፋስ ምክንያት ደግሞ በንብረት ላይ ከፍተኛ ጉዳት እየደረሰ እንዳለ፣ ነገር ግን በሰው ሕይወት ላይ ምንም እስካሁን ድረስ የደረሰ ጉዳት እንደሌለ ነው ሲገለጽ የነበረው። ይህንን ተከትሎ በተለይ በቻይና በዚህ ወቅት መሰል ጉዳቶች ሲደርሱ አዲስ ነገር አይደለም፣ ግን ደግሞ በአሁኑ የንፋሱ ከባድ ከመሆኑ የተነሳ ሰዎች ከቤት እንዳይወጡ እንዳይንቀሳቀሱ ግድ ሲደረግ ነበር። ከዛ ባሻገር ደግሞ በተለይ የሰውነት ክብደታቸው ከ50 ኪሎ ግራም በታች የሆኑ ሰዎች ከቤት እንዳይወጡ የሚል መልእክትም እንደዚሁ ተላልፏል። እስካሁን ድረስ በዚህ አደጋ ምክንያት በሰው ሕይወት ላይ የተፈጠረ ችግር የለም፣ ግን ደግሞ ከፍተኛ የንብረት ጉዳት እንደደረሰ፣ በጣም በርካታ ዛፎች በየከተሞቹ እንደዚሁ እንደወደቁም የሚያ መልክቱ ፎቶግራፎች፣ ቪዲዮዎች በማኅበራዊ ትስስር ገጾች ላይ በዓለም አቀፍ ትላላቅ ሚዲያዎች ላይ ሳይቀር መረጃው በስፋት ሲናፈስ ሲሰራጭ እኛም ተመልክተናል። እንግዲህ ይህን መረጃ ስንመለከት በተለይ አሁን ላይ ከተከሰተው ልክ አሁን እየሆነ ካለው ባሻገር ከዚህ ቀደም የነበሩ የተፈጥሮ አደጋዎችን በማምጣት በኤአይ የተሰሩ ምስሎችንም እንደዚሁ በማከል በቻይና አሁን ላይ እንደተደረገ አድርገው ሀሰተኛ መረጃም እንደዚሁ የሚያናፍሱ የማህበራዊ ትስር ገጾችን ለመታዘብ ለመመልከትም የቻልንበት ሁነት ሆኖ ነው ያለፈው። ይህንን ካልን ወደ መጨረሻው መረጃችን የምናልፍበት ነው እንግዲህ የጥንቃቄ መልእክትም በተለይ በሀሰተኛ መረጃ የሀሰተኛ ማስታወቂያዎችን በማህበራዊ ትስር ገጾች ላይ በማውጣት ሰዎችን እንዲሳሳቱ የሚያደርጉ ተቋማትን የተመለከተ መረጃ ወጥቷል። ኢቢሲ ፋክት ቼክም ይህንን መረጃ እንግዲህ በፋክት ቼክ የፌስቡክ ገጹ ላይ አጋርቷል። ዜጎች ወደ ውጭ ሀገራት ለስራ እናሰማራለን የሚሉ ሀሰተኛ ማስታወቂያዎች ነው እንግዲህ ከሰሞኑ በስፋት ሲዘዋወሩ እንመለከታለን በአውሮፓ አሜሪካ ካናዳ እና ሌሎችም ታላላቅ ሀገራት በህጋዊ መንገድ ሰዎችን ለመውሰድ ፍቃድ አግኝተናል ሰራተኛና ስራን እናገናኛለን የሚሉ መልእክቶች ናቸው የሚተላለፉት ነገር ግን የሰራተኛና ይህንን አስመልክቶ የስራና ክህሎት ሚኒስቴር ለማንም ፍቃድ አለመስጠቱ ነገር ግን ደግሞ በህጋዊ መንገድ ከሀገር ወጥቶ ለመስራት ለመሰማራት የሚፈልግ ካለ ትክክለኛው የኤልኤምይስ ጂቪ ኢቲ ደግሞ አለው። ኤልኤምይስ ጂቪ ኢቲ ድረገጽ ላይ በመግባት መመዝገብና ህጋዊ በሆነ መንገድ መሰማራት እንደሚችልም እንደዚሁ አስታውቋል። ነገር ግን ደግሞ በእነዚህ ሀሰተኛ ማስታወቂያዎች ሰዎች ተታለው ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን እንዳያባክኑ ከዛም አልፎ ደግሞ በቅርቡ በማይናማር የተፈጠረውን እንደዚሁ ስንመለከት ነበረ። ሰዎች ከህጋዊ መብታቸው የዜግነት መብታቸው ተጠብቆ መብታቸው ከማይጠበቅበት ሀገር እንዳይሰማሩና ና ራሳቸውንም ለአደጋ እንዳያጋልጡ መልእክት የተላለፈበት ነበር። እንግዲህ እነዚህ በማህበራዊ ትስስር ገጾች ላይ የሚወጡ ማስታወቂያዎች ህጋዊ እውቅና የሌላቸው ከሚመለከታቸው ህጋዊ አካላትም ፍቃድ ያላገኙ ስለመሆኑ ነው። እንግዲህ እኔ ግን መረጃዎቹ መቅደም እንዳለባቸው ይሰማኛል። ለምሳሌ እንዲህ አይነት ነገሮች ከጥንት ጀምሮ የነበሩ ናቸው። በሀሰት በማታለል ጭምር የሚወሰዱ ዜጎች እንዳሉ ይታወቃል። እና ና ያን መነሻ አድርጎ የሥራና ክህሎት ሚኒስቴር በነኚህ ሀገራት ላይ ብቻ ሚኒስቴሩ የሚያውቀው የስራ ስምሪት አለ ብሎ ቀድሞ ማሳወቅ ቢቻል አሁን የአንድ ሰው ህይወት ነው የሚወሳሰበው። ገብተዋል እዛ ከሄዱ በኋላ ብዙ ችግር ይገጥማቸዋል። እኛም እኮ በዜናዎቻችን ሽፋን ለመስጠት እንሞክራለን። ቢያንስ እየደረሰባቸው ከሚገኘው እንግልት እንዲወጡ ጥረት መደረግ አለበት የሚልና ያ ከመሆኑ ቀድሞ አሁን ውሸት ነው ከማለት ይልቅ መቅደም ነበረበት የሚል አስተያየታለኝ በግል በትክክል እንግዲህ፣ የስራና ክህሎት ሚኒስቴር የሁለትዮሽ ስምምነት የተፈራረመባቸው በጣም በርካታ ሀገሮች አሉ። ይህንንም በድረ ገጹ ላይ ገብቶ ከየትኛው ሀገር በህጋዊ መንገድ መስራት እንደሚቻል ያመለክታል። እሱን የተመለከተ መረጃም በግልጽ በድረ ገጻቸው ላይ ማግኘት ይቻላል። እና ያንን ትክክለኛውን መንገድ መከተል ካልተገባ እንግልትና ካልተገባ ከፍተኛ ገንዘብ ወጪም ሊያድን ይችላል በሚል ነው። እኛም ይህንን መረጃ ዛሬ ያጋ ጋር ነው። እንግዲህ ለዛሬ ዶት ስትሪም የያዝኳቸው መረጃዎች ይህን ይመስላሉ። እናት እናመሰግናለን። ከልብ መልካም ቀን ይሆናል።